ለምን ነጭ ልብስ እንለብሳለን? በእኛ በኦርቶዶክሳውያን ዘንድ ነጭ ልብስ መልበስ እየተለመደ ነው። እንደውም ኢትዮጵያ ላይ የኢትዮጵያውያን የባህል መገለጫም ሆኖ ነጭ ልብስ ያገለግላል እና ነጭ መሆኑ ለምንድን ነው የተፈለገው የሚለውን ነገር ከመጽሐፍ ቅዱስም ከስርዓተ ቤተ ክርስቲያን አንጻር እንመለከታለን ማለት ነው። ነጭ ልብስ አንደኛው ሰማያዊነትን የሚያመለክት ነው ሰማያዊነትን የሚያመለክት ማለት መላእክትን ነጭ ልብስ ለብሰው ነው የምንመለከታቸው። መለኮትንም በነጭነት ነው የምንመስለው። ጻዳ በመለኮቱ ቀይ በትስብእቱ ወልድ ውሄ ጻዳው ቀይ ይላል። አሁን ሰሎሞን በመኃልዩ ምን ይላል? ልጅ ወንድሜ ነጭና ቀይ ነው የሚል ንባብ አለው እና እና ጻዳነቱ የመለኮት መገለጫ ነው። መለኮት ሲገለጥ በነጭ ሀሳብ ወይም ደግሞ ነጭ ቀለም እንዲህ ተደርጎ ይገለጣል። እና ሰማያዊነትን እንዲያመለክት ተደርጎ ነው ስለዚህ እኛ አሁን ነጭ ልብስ ለብሰን ስናስቀድስም ወደ ቤተክርስቲያንም ስንገባ ብዙ ጊዜ የምንለብሰው ይሄ ወደ ሰማያዊት ቤት እየገባ ነው። ወደ ቤተክርስቲያንም ስንገባ ወደ ሰማያዊ ቤት እየገባ ነው። ቅዳሴም፣ ሌሎችም አገልግሎቶች ሰማያዊ አገልግሎቶች ናቸውና ከዚ ከዚህ የተነሳ ነው ማለት አንዱ ምክንያታችን እሱ ነው። ነጭ የምንለብስበት ሁለተኛው ምክንያት የደስታ ምልክት ነው ነጭ ልብስ ይሄን። በትንሳኤ ዕለት መላእክት ነጭ ልብስ ለብሰው ነው በመቃብሩ አጠገብ ይታዩ የነበረው። ይህን በማቴዎስ ምዕራፍ 28 ም ዋልባ ሲሆን ከሆነ ጻዕዳ ከመ በረድ የዚያ መልአክ ልብሱ ነጭ ነበር ይላል። የመላኩ ምዕራፍ 28 ቁጥር አምስት ላይ ስትመለከቱ ሴቶቹ ያገኙት መልአክ ልብሱ ነጭ ነበር ይላል። ወርሃ ትፍሲት ወርሃ ተድሶ ነው ማለት ነው ብለው ተርጉሞታል ሊቃውንቶቻችን። ምን ማለት ነው? የደስታ ጊዜ ነው የደስታ ዘመን ነው ማለት ነው። ጌታ ተነስቶአለ። አሁን እኛ የምንገባባት ቤተ ክርስቲያን የምንቆምባት፣ የምንኖረው ህይወት በጠቅላላ ይሄ የምንኖርበት ክርስትና የሚባለው ነገር የተነሳውን የክርስቶስን ህይወት ነው እየኖር ነው ያለነው። እርግጥ ነው እኛ የኛ ህይወት ሞቷል። እኛ ክርስቲያን ከሆነበት ጊዜ ጀምሮ የኛ ህይወት የሞተ ነው፣ በክርስቶስ ህይወት ግን እንኖራለን ማለት ነው። እኛ የምንኖረው በክርስቶስ ህይወት ነው፣ በተነሳው በክርስቶስ ህይወት ነው። ለዚህ ነው ነጭ ልብስ ለብሰን የምንታየው። ትንሳኤው ትንሳያችን መሆኑን ለማስረገጥ ወይም ደግሞ ለመናገር ምስክርነትም ነው። ሶስተኛው ጌታችን ኢየሱስ ክርስቶስን በደብረ ታቦር ለብሶ የታየው ነጭ ልብስ ስለሆነ ነው። በዚህ ምድር ላይ ሰባ ሰገል ያመጡለትን ልብስ ይለብስ ነበረ እንደምታውቁት በማቴዎስ ወንጌል ምዕራፍ 17 ላይ ተጽፎ ታገኙታላችሁ። ጌታ ወደ ተራራው ከወጣ በኋላ በደቀ መዛሙርቱ መካከል ልብሱ እንደ በረድ ነጭ ሆነ። እንደውም ወንጌላዊ ቅዱስ ማርቆስ ይህንን ሲናገር ምንድነው የሚለው? ምዕራፍ 9 ላይ ታገኙታላችሁ በማርቆስ ወንጌል ዘይክል ማሃፒል አጻይሮት ሆነው የሚለው አጣቢ ሊያጠራው ከሚችለው በላይ ነጭ ነበረ ልብሱ ይላልና ክርስቶስን መምሰል ነው ክርስትና ማለት እኮ ክርስቶስን መምሰል አይደል ሐዋርያው ቅዱስ ጳውሎስ ምንድነው የሚለው በቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምን እንደምን መሰሉ አይደል የሚለው ክርስቲያን መሆን እኮ ክርስቶስን መምሰል ማለት ነውና ካለባበሳችን ጀምሮ ክርስቶስን መምሰል ስላለብን ነው ነጭ ለብሰን የምንታየው ከዚህ አሁን በበዓላትና በሌሎችም ወቅቶች አገልግሎቶቻችን በነጭ ልብስ ይሞላል። እንደውም የቅዳሴ አገልግሎት በስርዓተ ቅዳሴ የተደነገገው የካህናት ልብሶች ምንጊዜም ነጫጭ ሊሆኑ ይገባል። እንዲሁም ምእመና እግረ መንገዱንም በዚሁ ማሳስባችሁ ምንድ ነው፣ የቅዳሴ ልብስ ስትገዙ ነጫጮችን እንድታስቀድሙ ነው የቤተክርስቲያን ቤተክርስቲያን ትእዛዝ በዋናነት የቅዳሴ ልብሶች ነጫጭ ሊሆኑ ይገባል። ስለ አማራ ተብሎ ቀዩን፣ ቡራቡሬውን ወይም ሌላውን ልብስ ለብሶ መቀደስ አይቻልም። በነጭ ልብሶች እንዲሆን ታዙ። ለምን? በስጋውና በደሙ የሚገኘው ጸጋና ክብርም እጅግ ሰማያዊና ታላቅ ውድ ስለሆነ ነው። በዚያውም ላይ እንግዲህ ነጭ ቀለም ይወደዳል በሰዎች ዘንድና ቆሻሻ ከሌለበት በስተቀር ማለት ነው። ክርስትናም የሚወደድን ጸጋ የሚያሰጥ ስለሆነ ነው። የመጨረሻው ግን ጻድቃንን በገነት ነጫጭ ልብሶችን ለብሰው ስለሚታዩ ነው። በዮሐንስ ራእይ ምዕራፍ ስምንት ላይ ስትመለከቱ ለነዚያ በዙፋኑ ሱር ለነበሩ ለሚጮሁ ነፍሳት ነጫጭ ልብሶች ተሰጧቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስን በምጻት ጊዜ ሲገለጥ በነጭ ዙፋን ላይ ተቀምጦ ነጭ ልብስ ለብሶ እንደሚገለጥ ተጽፏልና እሱ ሲመጣ ነጭ ልብስ ለብሶ ይመጣል። እኛም ነጭ ልብስ ለብሰን